ብዙ ቦታዎች ተፈናቃይ ይኖራል። የተፈናቀለ ሰው ህዝቦች ወደ ነበሩበት አይመለሱም ማለት አይቻልም። መመለስ አለባቸው ሰላም ልንፈጥር ከሆነ። ካልሆነ አንዱን ማህበረሰብ አፈናቅለህ አንዱን በመኖር ይቻል አይመስለኝም። ለውጥ ሲመጣም ከ24 በላይ ባሶች አቁመናል። እኔም እኳ ባለሁበት ከስድስት ሰዓት በላይ ብዙ ማዋይተናል። ከባሳ ውርድን በጭራሽ መሄድ አይገባችሁም መኖር አለባቸው፣ ወደ መንደራቸው ተመለሱ የሚል ነበር። ከሱ በኋላም ቢሆን ተደናግጦ የወጣ በራሱም ተመልሶ መጥቶ ሰፍሯል። አሁኑ ከኛ ጋር በሺ የሚቆጠር ሰው ይኖራል። የሄደውም ሰው ለማስመለስ እኛ ተቃርኖም የለን። እኛ እንኳ አንዳንድ ጊዜ ስንሰበስባቸዋል። እኛ ሰላም ነው የምንፈጥረው የምንፈልገው። ስለዚህ ትላንትና የሄዱት አንዳንድ ወንድሞቻችን በሰላም ይምጡልን፣ ከቤተሰቦቻችን መገናኘት እንፈልጋለን የሚል አለ።